መንፈቀ ሌሊት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ነፍሱን ከስጋው አዋህዶ ተነስቷል። ሰላሳ ሦስት ዓመት በዚህ ዓለም እንደቆየ ሰላሳ ሦስት ሰዓታትን ደግሞ ከነፍሳት ጋር በገነት ቆየ። ትንሣኤ የሰው ልጅ የማንነቱ ትርጉም ነው። ትንሣኤውን ለሴቶች የገለጠበት ምክንያት አለ። ከወይን ስካር እንደሚነሳ ስካሩን እንደለቀቀው ጎልማሳ እንዲሁ እግዚአብሔር ተነሳ። ባይነሳ ኑሮ መንፈስ ቅዱስን ባላከላቸው ነበር። መንፈስ ቅዱስ በመውረዱ መነሳቱን፣ በመነሳቱ ኃይሉን ገለጠ፣ እግዚአብሔር መሆኑን ገለጠ። ክርስቶስ ተንሥአ እሙታን ስንል በዐቢይ ኃይል ወስልጣን በገናና ሥልጣኑ ተነሳ ምንለው። ይህን ክርስቶስ ካልተነሳማ እኔስ በየቀኑ የምሞት በከንቱ ነውን ይላል የነገሥታትን ግርማ ጦሩን ሰይፉን የፈላስፎችን መራቀቅ የመናፍቃንን መደራጀት ሁሉ ያለፈችው ቤተ ክርስቲያን በትንሣኤው ኃይል ነው